አርሶ አደር ኡስማን መሀመድ በድሬዳዋ አስተዳደር ዋሂል ወረዳ ሁሉል ሞጆ ቀበሌ ነዋሪ ናቸው። ለአምስት ዓመታት የገጠር ልማታዊ ሴፍትኔት የማህበረሰብ ስራዎች ተጠቃሚ የነበሩት እሳቸው ቀድሞ እምብዛም የነበረው የግብርና ስራቸው ወደ ምርታማነት የተሸጋገረበትን አጋጣሚ እንዲያስታውሳሉ። አንድ ፖምፕ ሰጡኝ። ከዛ ምግብ ፕሮግራም ከሴፍትኔት ልማታዊ ሴፍትኔት ቱቦ በእጅ በእጅ በኃይል በጉልበት እንትን የሚደረገ ቱቦ ነው። በዛ ተጠቀሜ፣ ቡናውን አጠጣሁት። ቡናውን ሲያጠጣ ቡናው ፍሬ ማፍራት ጀመረ። ከቡናው ላይ ፍሬ ካመረጥኩ በኋላ ሞተር ገዛሁት፣ የውሃ ሞተር ራሴ ባገኘሁት ከዛ ቡናው ካገኘሁት ብር ይህ ሁነት በዚያው ቀበሌ ነዋሪ በሆኑት ረሃመት ሁሴን ቤትም ተደቅሟል። የዕለት ምግብ ፍለጋን መኳትን ለአዳጊዎችም ተመጣጣኝ መብል ማጣት የቀደመ የቤቱ መገለጫ ነበር። አሁን ይህ የለም። ተመጣጣኝ ምግብ የማዕዳቸው አንድ አካል ሆኖ የምግብ ዋስትናቸውን ካረጋገጡም ዋላደር ብሏል። ይህ ለመሆኑ የገጠር ልማታዊ ሴፍትኔት የማህበረሰብ ስራዎች መርሐ ግብር አበርክተው የላቀ ሆኖ ይጠቀሳል። ሴፍትነት ፈየደም ከመርሃ ግብሩ ብዙ ተጠቅመናል። የዕለት ተዕለት ኑሯችንን እንድናሻሽል አድርጎናል። በተለይ ዝቅተኛ ገቢ ያላቸው ወገኖች በዚህ ተጠቃሚ ሆነዋል። ይኸው እንደምታየው ቀድሞ ላይ ያልነበሩ ቤቶች ናቸው። አሁን ቆርቆሮ ቤት መስራት አስችሎናል። ልጆቻችንን በማስተማርና በሌሎችም ኑሯችንን እንድንቀይር አድርጎናል። አካሴ ወኔ ጅረኛ ፌፎ ጄሳ ጅረኛ መርሐ ግብሩ በጎ በረከት ይዞላቸው የመጣው የቀበሌዋ ነዋሪዎች ውጤታማነታቸው የምግብ ዋስትናቸው በመረጋገጡ ብቻ የተወሰነ አይደለም፣ በሁለንተናዊ መልኩ ስኬታቸውን ከፍ ያደረገ የዕለት ተዕለት ኑሯቸውንም የቀየረ ጭምር እንጂ። ድሮ ቤት የሌለ ሰዎች አለ፣ እነሱ ቤቱን ሰርቶ፣ አሁን በግድግዳው ውስጥ የነበሩ ሰዎች አለ፣ ወደ ቆርቆሮ ተቀየሩት። ገጠር የነበሩ ወደ ከተማ እየተቀየሩ ቤቱን ሰርቶ ማለት ነው። እንደዛ እያሳደገ ነው። ወይ ጉዳን ፍጅጅራ ከመታ ላሌው እንደ ራሴ ካነሳው ትልቅ ለውጥ አስመዝግብ ያለው በፊት እዚህ ገጠር ብቻ ነበር ቤት የነበረኝ። አሁን ግን ከተማ ቤት መስራት ችያለው። ልጆቻችንን ወደ ከተማ ልከን ማስተማር ይቸግረን ነበር። አሁን ግን ከተማ በሰራንላቸው ቤት ያለምንም ችግር እንዲማሩ ሆነዋል። ይህ ሁሉ የመርሃ ግብሩ ውጤት ነው። አካሰቴ ጅጅረመ ጉዳ ጋር ሲሳጀራ አይቶ አሁን ለምሳሌ ባለፈው አመት እስከ ሀምሳ ሶስት ኪስ ነው እስከ ሀምሳ ሶስት ማዳበሪያ ነው ያገኘሁት። ከዚህ ያንን ወደ ሁለት መቶ ሺህ አካባቢ ነው የሸጥቁት። ከዛ በሞተር ውሃ መጠቀም ስጀምር ቡናዬ የበለጠ ምርት ልሰጥ በመቻሌ ቡናውን አጠራቅሜ ከዚህ አሁን ድሬዳዋ አጂፕ በተባለ ቦታ ቦታ ገዝቼ ቤት ሰርቼ አሁን ቤተሰቤ በሙሉ እዛ ናቸው የሚገኙት። በድሬዳዋ አስተዳደር 38ቱን የገጠር ቀበሌዎችን ጨምሮ ከ64000 በላይ ዜጎች የገጠር ልማታዊ ሴፍትኔት የማህበረሰብ ሥራዎች ተጠቃሚ ናቸው። ይህ አሁናዊ አሃ ሲሆን፣ በየአመቱ ራሳቸውን አብቅተው ከመርሐ ግብሮ የሚሰናበቱ ተጠቃሚዎች ቁጥር በየጊዜው እያደገ መጥቷል። ዘንድሮም በዚሁ ሂደት የሚሰናበቱ በርካቶች ይኖራሉ። 38 ሺህ የሚሆኑ አባወራዎች ቤኔፊሻሪዎች ከፕሮግራሙ የሚሰናበቱ ነው የሚሆነው። እሱም ደግሞ ለማድረግ ግራንት ወደ 250 ሚሊዮን ብር እየተላለፈ ነው ያለው። ከብት ገዝተዋል የፈለጉት ላይ ቢዝነስ ፕላን ተሰርቶ በመመሪያ መሰረት ፕሮግራሙን የሚለቅ ነው የሚሆነው እና በአጠቃላይ መንግስት ባስቀመጠው ስትራቴጂ መሰረት ገጠርን ህዝባችን ከአምራች ወደ አምራች እንዲሸጋገሩ የማድረግ ሁኔታ ላይ ስራው እየተሰራ ነው ያለው። አመራሩም እዚህ ላይ ተሳትፎውም በጣም ትልቅ ነው ለማለት እፈልጋለሁ። የአርሶ አደሩን ተጠቃሚነት ከማረጋገጥ ባለፈ ስለ መርሐ ግብሩ የነበረውን የተዛባ አረዳድ መቅረፍ እና የባለቤትነት ስሜት መፍጠር ያስቻለ ሆኖም ይጠቀሳል። አመለካከቱ ራሱ አርሶ አደሩ ጋር የነበረው ይሄ አይደለም ከእርዳታ ጋር ተያይዞ ነው ጠባቂነት የማስፋፋት ጋር ነበረ። አሁን ግን ወደት ነው ተሸጋገረው ወደ ፕሮዳክቲቭ እንዲሆን ፕሮዳክቲቪቲ እንዲጨምር የማድረግ ሁኔታ ሰፊ ስራ ነው እየሰራ ያለው በርካታ አርሶ አደሮች በተሰራው ስራ በአመት አንዴና ሁለት ጊዜ በላይ ምርት እያመረቱ ያለውን የአካባቢ ችግር የቀረፉበት የመጓስተና ችግሮቻቸውንም የፈቱበት እንደሆነም ማንሳት ይቻላል። በዚህም ደግሞ በርካታ አርሶ አደሮች ከዚህ ፕሮግራም ግራጆት አድርገው የወጡበት ሁኔታ አለ ማለት ነው። የሰራ ናቸው። ስራዎችም ደግሞ ከጊዜ ወደ ጊዜ የአርሶ አደሩን የመጓስተና ችግር ከመፍታት አንጻር አቅም